ጤና ስጥልኝ። በመላው ዓለም የምትገኙ ውድ የትኩስ ነገር ተከታዮቼ በሙሉ ትኩስ ነገር እንደተለመደው እንግዲህ ከዚህም ከዛም ለእናንተ የመቻል ብዬ ያሰብኳቸውን ነገሮች እንግዲህ ሰዓቴን ጠብቄ ይዤላችሁ መጥቻሉ ማለት ነው። በእውነት እንደተመለከታችሁ ትንሽ በቃ አሳሳቢ የሆነ ጉዳይ ስለሆነ ነው እንግዲህ ትንሽ አይምሮ ወደ ዛ የተሰረቀው ማለት ነው። ለማንኛውም እንደተለመደው እንግዲህ እኔ ከዚህም ከዛም የተለያዩ ነገሮች ሰብሰብ አድርጌላችሁ ለእናንተ ያዝናናሉ፣ ወቅታዊ ይሆናሉ እንዲሁም ደግሞ ቁም ነገር ሆኖ ያው ያዩናል ብዬ ያሰብኳቸውን ነገሮች ይዤላችሁ እንግዲህ ያው ሰዓቴን ጠብቄ መጥቻሉ ማለት ነው። እንደተለመደው ከእናንተ የሚጠበቀችን ነገር አየት አየት አድርጋችሁ የራሳችሁን ኮሜንት ስጡ። ከወደዳችሁ አትላ አድርጉ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ እያልኩኝ ቀጥታ ወደ ፕሮግራሙ ገባላችኋለሁ። እንደተመለከታችሁት እንግዲህ በሀገራችን በከፍተኛ ደረጃ የሌብነት ነገሩ እንግዲህ በጣም እያሳሰበ እና በመንግስትም አካባቢ ችላም ቢባል እንግዲህ ብዙ የሚኒስቴር መስሪያ ቤቶች እየተነጋገሩበት ያለ ነገር ነው እና እንዴት ነው የሚለውን ነገር እንግዲህ ከእናንተ ጋር ደግሞ ትንሽ እንድንወያይ ይችን ነገር ላችሁ መጥቻለሁ። በጣም ያሳዝናል ዲያስፖራም ሆነ ቱሪስት በጣም እየተዘረፈ እና ወደ ፖለቲካም ነገር እየተቀየረ መጥቷል እና ይሄ አሳሳቢ ስለሆነ ለማቅረብ ሞክሬ እንግዲህ ተገድጃለሁ ማለት ነው የራሳችሁን አስተያየት ስጡ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ።

ይሄ ነው እንግዲህ፣ በየቦታው በየሀገራችን ባካባቢ። ሰላም የቲክቶክ ቤተሰቦች እንዴት ናችሁ? ይኸውናላችሁ እንደምታዩት አዲስ አበባ ከቀኑ ዘጠኝ ሰዓት ላይ ይሄ የእኔ ነው፣ እሱ የእኔ ነው። ከቀኑ ዘጠኝ ሰዓት ላይ በጠራራ ፀሐይ ይኸውናላችሁ ዘረሳውት። ይሄው እዚህ ጫካ ውስጥ የምታዩት ጫካ ውስጥ ጥለውት ሄደው ነው አግኝተነው ነው እንግዲህ አምፑላንሱ ጠርተን እየሸኘኑ ነው ያለ ነው። ይሁንና አላ ብሩን ዘርፈው ያ ምንም አደረገ እንዲ ብሩን ዘርፈው ጣውት። ተጠንቀቁ፣ ተጠንቀቁ። ሿሻው በስቷል ብለናል። አንዱ አርጓታል በሎተሪዋ ሿሿ ነው። እዮት እስኪ ስታሳዝን ይይመሰላችሁ ጋእኔ በጣም የሚያሳዝነኝ ይሄ ሎተሪሻ እጅግ በጣም ከብዙ ዓመት በፊት የተጀመረው ሚዲያም ላይ እጅግ በጣም ብዙ ሰዎች ስለዚህ ሸዋሸዋ ተናግረዋል። አሁንም በዚሁ መንገድ የሚጭበረበሩ የሚበሉ ሰዎች አሉ። እንዴት እንደሚፈታ ላ አሁንም ቢሆን ሎተሪ ወጥቶልናል፣ ሎተሪያችንን እንደ ማስያዣ አድርገን ስልካችሁን ስጡንና እንደው የሆነ ነገር ምናም ብሎ የሚጠይቋችሁ ሰዎች ካሉ በእርግጠኝነት ማጭበርበር ነው። እንደዚህ አይነት ነገር ውስጥ እንዳትገቡ።

አሁን እንግዲህ እንደተመለከታችሁት በጣም ብዙ ማቅረብ እችላለሁ፣ ነገር ግን እንዲሁ ለዚች ፕሮግራሜ ትንሽ ትንሽ ነገር ነው። እንግዲህ ሁሉ ነገር ከእያንዳንዷ አጠብጠብ ማድረግላችሁ ማለት ነው። እንደተመለከታችሁት ሀገራችን ላይ በጣም በከፍተኛ ደረጃ ሌብነቱ በተለያየ አይነት መስመር ሆኗል ማለት ነው። እንደሚታወቀው እንግዲህ በፌስቡክ ላይ በተለይ እኔ በአጠቃላይ የማቀርበው በተለይ በሌብነትና እንደዚህ ሰዎች በሚጭበረበሩ ጉዳዮች ላይ ነው በብዛት የምሰራው እና እዛ ላይ የበለጠ ዲቴል ብዙዎቹን መመልከት ትችላላችሁ። ለመጠንቀቅ የምትፈልጉ ሰዎች ማለት ነው። ለሌሎችም ደግሞ ለማስተላለፍ በተለይ በተለይ እውነት ፌስቡክን ብትከተሉ በጣም ብዙ ጥሩ ጥሩ ነገሮች እዛ ላይ ማግኘት ትችላላችሁ ብዬ አምናለሁ። በተቻለ መጠን ያገኘሁትን ማንኛውንም አይነት ኢንፎርሜሽኖች እዛ ላይ ነው የምለቀው። በሌብነት እና እንደዚህ በመዘረፍ የሌብነት ነገሮች ዘይቤዎችን ያሉትን ነገሮች በሙሉ እዛ ላይ አቀርባለሁ፣ እዛ ላይ ማየት ትችላላችሁ። ነገር ግን እዚህ ላይ እኔ የማቀርበው አሁን ለጊዜው ፈረንጆች ሁሉ ተዘረፉ በሚያሳዝን ሁኔታ እና ይሄ ደግሞ እውነት ስማችንን ሁሉ የሚያስጠፋ ነው ብዬ ስላሰብኩኝ ነው እንግዲህ የማቀርብላችሁ ማለት ነው እና ወደ ፖለቲካም አይነት ነገር ነው እየተባለ ያለው እኔ እንግዲህ በሱ አይነት ነገር ውስጥ ባልገባም ነገር ግን አትሊስት የውጭ ሀገር ዜጋ የውጭ ሀገር ዜጋ ነው። ሰው እንደዚህ ተርቦ ወይ ምናምን ምናምን ነገር ሳይሆን በቃ ሌብነቱ ስለጠነከረ አሁን ታርጌት እየተደረገ ያለው በአዲስ አበባ በመሀል ከተማ ላይ ያሉ በቦሌ ወይም በመርካቶ አካባቢ ታርጌት የተደረጉት ነጮችን ነው አማሮ ከዚህ ሀገር ላይ ማስወጣት። ይሄ እንግዲህ የሁላችንንም ኪስ የሚጎዳ ነው። ምክንያቱም ከውጭ ሀገር የሚመጣው ምንዛሪ እየቀነሰ ይመጣል። ስማችን እየጠፋ ይመጣል ማለት ነው እና ይህንን ሁላችንም እንዲያው በእውነት

እንግዲህ ያው ለዩቲዩብ ስለሚከለከል እንጂ የተደበደቡ ምን በጣም ብዙ አለ። በእውነት በጣም የሚያሳዝን ነው፣ መንግስት ምን እየሰራ እንደሆነ አሚን መንግስትም እንዳለ ደግሞ ግራ የሚገባኝ ስንት ሚሊዮን ህዝብ ያለበት እንግዲህ የቱን ተቆጣጥረው የቱን እንዴት እንደሚያደርጉት አላቅም። ነገር ግን ይሄ ሁላችንን ኢትዮጵያን የተባለ በሙሉ በሌብነት ስማችን ሲጠፋ በጣም የሚያሳዝን ይመስለኛል እና ለእንደዚህ አይነት ደግሞ ትልቁ ምክንያት የሆነው እኛው ራሳችን ነን። ምክንያቱም ብዙ ጊዜ እንደምንሰማው ሌባን ዝም ብለን እቃ ተቀብለን ነው እንጂ ምትን የምንለው ወይ ትንሽ ቀጥቀጥ እንደ ኬንያ ለምሳሌ ቢያቃጥሉትም እውነት እኔ አንዳንዴ ብዙ ጊዜ ይህን ነገር እናገራለሁ። በኬንያ ያጋጠመኝ ነው ያየሁት እና ሌባ እንደዚህ በቀላሉ አይታይም። ለምን ይቃጠላል? በስነ ስርዓቱ በጎማ ይቃጠላል እና እዚህ ሀገር ግን ሌባ እቃውን ከተቀበለ በኋላ ይለቀቃል ስለሚያውቀው ይሄንን ምንም አይመስለውም። ሁለተኛ ልደበደብ ይባል ደግሞ መብቴ ነው ብሎ ደግሞ ራሱን እንዴት እንደሚያስከብር ብታዩ በጣም ያሳዝናልና፣ አንደኛ በግሩፕ ናቸው። በስነ ስርዓቱ የዘነጡ ትልቅ በቃ የተደራጁ ሰዎች ናቸው። እንዲሁም የቦሌ ሰዎች ነው የሚመስሉት። በቃ ሀብታም ልጆች ነው የሚመስሉት አንዳንዶቹ እና የዚህን ያህል የረቀቀበትና ወደፊት በእርግጠኝነት የምነግራችሁ ማንም ሰው ከየቤቱ እንደ ቀላሉ የማወጣበት ህይወት ውስጥ እንደምንገባ በእርግጠኝነት የሚያሳይ ነው። እና መንግስት እኛ ኮሪደር ቢለማ ምናምን ምን ጥቅም አለው ሴፍ እስካልሆነ ድረስ? በዛ ላይ ደግሞ እንግዲህ ሰሞኑን ሰምታችኋል እስከ ሶስት ሰዓት ድረስ ይሰራ ይባላል። በእንደዚህ አይነት ሌብነት ያለበት ሀገር ላይ ማለት ነው እና ወዴት እየሄድን ነው አይደነው ለመናገር በጣም ብዙ ይከብዳል በእውነት እና ከዚህ በፊት እንግዲህ ወደፊት አቅርብላቸዋለሁ። በዚህ በሁለት ሶስት ቀን ውስጥም ትራፊክ ፖሊስ የሰረቀው እና በጉቦ በምናምናምን እነዚህ እነዚህ አይደለም። አሁን መከታተል ያለብን መከታተል ያለብን የሚመስለኝ በአጠቃላይ እነዚህ ከየት እንደመጡ የማይታወቁ የተደራጁ በስነ ስርዓቱ በትልልቅ ድርጅቶች የተደራጁ ሌቦች ናቸው። የሚሄዱበትን የሚገቡበትን እቃ ሲሰርቁ የሚሰርቁትን እቃ የሚያስቀምጡበትን ያ ስልክ እንደሰማችሁት ወዲያው እንዲጠፋ የሚደረግበትን የተደራጀ ስለሆነ በፍጥነት ያን ነገር ሰራርተው የሚሄዱት መኪና አላቸው። በየሰፈሩ ውስጥ ገብተው ነው የሚዘርፉት። ዋና ከተማ ላይ ብቻ ወይም ቦሌ ላይ ብቻ አይደለም። ስለዚህ ይሄ ነገር ዝም የሚባል ነገር ስላልሆነ ባካችሁ በተቻለ መጠን እንግዲህ እንደዚህ ሼር እየተደራረግን ወደ መንግስት አካልም ሆነ ወደሚመለከተው እንዲደርስ ብናረግ ጥሩ ነው። ላለው የራሳችሁን አስተያየት ስጡ። መንግስት አካላቶችም የሚናገሩት አለ፣ ግን የሚሰማ ካለ ነው። እና እነዚህ ደግሞ ትንሽ ላሰማችሁ። መስረቅ ነውር ነው። ሁሉም ሃይማኖቶቻችን ይናገራሉ። በት ኤቭሪዋን ይሰርቃል። በዚህ ከትምህርት ሴክተር ጋር በተያያዘ ማን ነበር ማይሰርቅ ኦር ማያሰርቅ? ስተማሪዎች አስተማሪዎች ይሰርቃሉ፣ ያሰርቃሉ። የመንግስት ባለስልጣኖች በየክልሉ ይሰርቃሉ፣ በተደራጀ መልክ። ወላጆች ልጆቻቸውን ለማሳለፍ ይሰርቃሉ። የዚህ የፈተና ውጤት የሰጠን ትልቁ ነገር እንደ ህብረተሰብ የደረሰብንን የሞራል ክስረት አሳይ። በጣም ትክክል ሌብነትን ለኢትዮጵያውያን አምጥቶ ያከፋፈለው የኢትዮጵያ መንገዶች ባለስልጣን ይባላል። የአሁኑ የኢትዮጵያ መንገዶች አስተዳደር ከኢንጂነር ኃይሉ ሻወል ከኢንጂነር ሀብታሙ ተገኝ ድረስ በሰፊው የምናያቸው ይሆናል። ኢንጂነር የሚባለው ማዕረግ ለኢንጂነር ኃይሉ ሻወልም ሆነ ለሀብታሙ ተገኝ የሰጠው የትኛውም ተቋም ኢትዮጵያ ነው። አንድ ተማሪ በኢሲቪል ኢንጂነሪንግ ተመርቆ ኢንጂነር የሚለውን ማዕረግ እንዲለጠፍበት ያለማመደን እና ሕጋዊ እንዲሆን ያስመሰለው የኢትዮጵያ መንገዶች በውሸት የትምህርት ማስረጃ ማለት ነው። የአሁኑ የማዕድንና ኢነርጂ ሚኒስትር ሀብታሙ ተገኝ ምንም አይነት የኢንጂነርነት እንትን የለውም። ኃይሉ ሻውልም ጭምር ምንም አይነት የኢንጂነርነት ማዕረግ የለው። ሌብነት ከዚህ ጽንሰ ሀሳብ ተነስተን እስከ ኢትዮጵያ ውስጥ ኢትዮጵያ ቀኝ ግዛት አልተገዛችው ነው ይባሉ ኢትዮጵያ ውስጥ ቀኝ ግዛትን ያለማመደው የኢትዮጵያ መንገዶች ባለስልጣን ነው። እንግዲህ ከእነዚህ ሰራተኞች ውጭ የስራ አላፊዎቹ በጠቅላላው በሚባል ደረጃ መንገድን ጨረታ አውጥቶ እስከ መስጠት ድረስ እስከ ማስተዳደር ድረስ እስከ መቆጣጠር ድረስ ያሉት የሌብነት ቫይረሶች ኢትዮጵያ ውስጥ አድገው ለሌላ ካምፓኒዎችን ጭምር ደርሰዋል። ለኢትዮጵያ ውሃ ልማት ደርሰዋል። ለኢትዮጵያ ተገጣጣሚ ሰው ድርጅት ደርሰዋል። ለኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን ደርሰዋል። ለኢትዮጵያ እህል ንግድ ድርጅት ደርሷል። ቤት ቤት ቤት ቤት ቤት አድርጎ የብነት ለኢትዮጵያ እንደተከፋፈለና አከፋፋዩ የኢትዮጵያ መንገዶች ባለስልጣን መስሪያ ቤት የሚባለው መሆኑን እነግራችኋለሁ። አሁን አንቺ የህዝቡ አንድ ውሃ መጠጣት ማጣት ነው ያሳሰበሽ አይደለም። አሁን አንቺ የህዝቡ ቆሎ መብላት ነው ያሳሰበሽ አይደለም። ዛሬ የህዝቡ ትራንስፖርት ከፍሎ መሄድ ነው አይደለም ያሳሰበሽ

መእ ቅዳሜ እና እሑድ ከስራ ሰዓት በኋላ ማታ ስጋ ቤቶች ልኳንዳ ቤቶች በሙሉ መቀመጫንበራ እዚህ ላይ በሙሉ የሚረባረቡት ማነው? ወዳደሮች የህዝብን ደም እንደተዋል። ከየት ዓመት ጣብሎ ወዳደር ነው የተሰበሰበ ጤንነት የሚባል ነገር የለም። ሀገር የሚባል ነገር የለም። ህዝብ የሚባል ነገር የለም። ስራ የሚባል ነገር የለም። እኔም የደርሽ እነዚህ ወዳደሮች ማተከለ ወዳደር ለማንም አይሆንም። የወዳደር አንዱ መለያው ባህሪው ምንድን ነው? ሌብነት ነው። የወዳደር አንዱ መለያው ባህሪ ምንድነው? ስራ ጠልነት ነው። የወዳደር አንዱ መለያው ባህሪ ምንድነው? እውነት ለመናገር ነው። የወዳደር አንዱ መለያው ባህሪው ምንድነው? በሰዎች መካከል መከፋፈል መፍጠር ነው። የወዳደር አንዱ መለያው ባህሪ ምንድነው? ቀዳዳ ኪሱን መሙላት ነው። ወዳደሮች ዘንድ አገር የሚባል ህዝብ የሚባል ነገር ስራ የሚባል ነገር ኢንተግሪቲ የሚባል ነገር የለም። አሁ እንግዲህ ሌብነትን የወለደው ራሱ የመንግስት መስሪያ ቤት ነው። ባጭው እንደዛ ነው እንግዲህ በብዛት እንደምናየው ማለት ነው። እና እኔ በእውነት በአሁኑ ሰዓት በኢትዮጵያ ውስጥ በአሁኗ በዚህ ሰዓት ላይ እንደው ዝም ብዬ አርፌ እሰራለሁ የሚባል የሚል ሰው በእውነት የሚባለው ምንድነው? ጅል ጅላጅል ጅላንፎ የተባለችዋ ነገር የሚሰጠው ለሱ ይመስለኛል። ምክንያቱም በተገኘችው አጋጣሚ ያለ ሰው ካልሰረቀ ካልዘረፈ እንደ ሰው ተቆጥሮ የሚቆጠር አይመስለኝም በእውነት እና የዚህን ያህል የከፋ የጠነከረ አይደለም በየመንገዱ በየኮሪደሩ በመንግስት መስሪያ ቤትም እንደዚህ አይነት ከባድ ነገር አለ ከነሱ የመጣው እነሱ ጋርም እንኳን ሳይረግብ እንግዲህ በየከተማው ላይ እንደዚህ ተባስተዋል ማለት ነው በጣም የሚያሳዝን ዘመን ያለ ነው ማለት ነው ያለውን ነገር እንግዲህ ሆድፍጃው የእናንተን እንግዲህ አስተያየት እጠብቃለሁ ማለት ነው። እስቲ አንዳንድ ትንሽ ነገር ጠብ ላድርግላችሁ እና ደግሞ ስ ወደ ማጠቃለያው እሄድላችኋለሁ። እነዚህ ከቀጨኔ መድኃኔዓለም መተው እዚህ በቦሌ አራብሳ ምስካበ ቅዱሳን አይደል ደቡብ ዋሻ ስላሴ የተያዙ ሌቦች ናቸው። እጅ ከፍንጅ ነው። ስልክ ሲያወጡ የተያዙ ሁለቱም መጠጥ ትኪታቸውን ሁሉ አሉ። በጣም በሚገ ትልልቆች ናቸው። እድሜያቸው ደግሞ በጣም ትልልቅ ይህንም ሰው

አሁን እንግዲህ ውዴት ቤተሰቦች የተመልከቱት እንግዲህ ሰው ይሰራል፣ አገር ለማልማት ይሮጣል፣ ሌላው ደግሞ እንደዚህ እንግዲህ ያፈራርሳል ማለት ነው። በተለይ አሁን መጨረሻ ላይ ያሳየኋችሁ በጣም በሚያሳዝን ሁኔታ ብዙዎች ተይዘዋል አይቻለሁ እና በየቦታው የተዘረጋጉ እንግዲህ በሰማይ ያለ ምንድነው በፖል ላይ ያለ ኤሌክትሪክ ገመድ ወደ ስር ይግባ ይባላል። ወደ ስር የገባውን ደግሞ እንደነዚህ አይነት ሌቦች ተነስተው እየሳቡት በሙሉ የሰፈራችን መብራት እያጠፉ ነው። በጣም ያሳዝናል እና ስንቱ ተይዞ ስንቱ እንደሚለቀቅ አይታወቅም። ግን ያው ለአጭር ጊዜ ችን የምታክል ነገር እንግዲህ ላቅርብላችሁ እያሉ ማለት ነው ገና ብዙ አለ። ወደፊት ደግሞ ትንሽ ማሳያችኋለሁ። በሚቀጥለው በተለይ በመስሪያ ቤቶች ያሉ ሌብነቶች አሉና እስከዛ እንግዲህ ችኛዋን ለዚህ ችኛ የራሳችሁን ሆነ አስተያየት ስጡባት። ኮሜንታችሁን በደንብ አድርጋችሁ ልወቀው። ይቀጥል ካላችሁ ሌብነት በጣም ብዙ ማቅረብ እችላለሁ። በተረፈ ከወደዳት የተለመደችን ላይክ አድርጉልኝ። አዲስ ሆናችሁ ቤቴን ሰብስክራይብ አድርጉ ዞር ዞር ብላችሁ እዩ እያልኩ ልሰናበታችሁ። አንዲት ነገር ጠባ አድርጌ የሌለያችሁ መልካም ጊዜ ይሆንላችሁ። ጉድ ጉድ ይውልኝ ይውልኝ ብቻ ቤተሰብ ይሄንን ልጅ እንግዲህ አካለ ስንኩል ነው በማለት እየለመነችበት እያስለመነችበት የምትገኝ አንዲት ወጣት፣ ማን ነው ምንድን ነው ብለው በሚጠይቁበት ጊዜ እንግዲህ አካለ ስንኩል ነው፣ መቆም አይችልም፣ ፓራላይዝ የሆነ ልጅ ነው። በኋላ እየለመነችበት ነበረና ና እስቲን ሞክረው ብለው ሲያነሱት ኃላፊነት ውስጣቺ የደንብ አስከባሪ ልጅ እግዚአብሔር ስጣት እሷናት ይሄንን ጉዳይ ወጣችባት እና ወንድሜ ነው እያለች ነበረ እና ቤተሰቡ ስለማይታወቅ በህግ ቁጥጥር ብትገኝም ግን የልጁን ቤተሰብ የሚያቅ እንድትተባበሩን ስንል እንጠይቃለን።